ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን ወደ እለቱ ዜናዎች እናልፋለን። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተምላይ ሰሜን ወሎ አካባቢ በተደረገው ውጊያ በርካቶች ህይወታቸው እንዳለፈና ሌሎች ደግሞ ቁስለኛ እንደሆኑ መዘገባችን የሚታወስ ነበር። የፋኖ ኃይሎች በስፍራው ድል በመቀናጀት እንደ መርሳ ያሉ ቦታዎችን እንደተቆጣጠሩ የገለጽን ሲሆን መንግስት በበኩሉ ሽንፈቱን ላለማመን የኤርትራ መንግስትና ህዋት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ክስ አቅርበዋል። ተራራው ሚዲያም በዛሬው እለት በአለም አቀፍ ቀይ መስቀል ኮሚቴ በኩል የወጣው መግለጫ ይህንን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችን መጎብኘቱንም ገልጿል። ይህን ተከትሎም የዓለም አቀፉ ቀይ መስቀል ኮሚቴ ባለፉት ስድስት ቀናት ሁለት ቡድኖቹን ወደ ላሊበላና ወልድያ አካባቢ መላኩን ገልጾ መድኃኒቶች ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረጉን ማድረግ የሚሆን ቁሳቁስ ማቅረቡን አስታውቋል። መስከረም 28 ቀን ድርጅቶች ድርጅታችን አስራ ስድስት ከፍተኛ ጉዳት ያጋጠማቸውንና ህክምና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥተናል ብለዋል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧልም ሲሉ ገልጿል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም ትላንት መስከረም 29 ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን፣ ታሳሪዎችን ጎብኝተዋል ብለዋል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ታልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድለዋል ወይም ቆስለዋል በማለት ሙጃና ኩል መስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉንም ጠቅሰዋል። የዓለም አቀፉ ቀይ ቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድኑ መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላትም ለዓለም አቀፉ የሰብአዊ መብት ሕግ ተገዥ እንዲሆኑም ጠይቋል። ኦስሎ የቬንጀላውያ ተቃዋሚ መሪ የዘንድሮውን የሰላም ኖቤል ተሸለሙ። የዘንድሮ የዓለም አቀፍ የሰላም ኖቤል ሽልማት ለቬንጀላዊታ ተቃዋሚ ፓርቲ ለማሪያ ኮሮና ማቻዶ ተሰጠ። የኖርዌይ የኖቤል ሸላሚ ኮሚቴ እንዳስታወቀው የአምሳ ስምንት አመቷ ፖለቲከኛ ለታላቁ ሽልማት የበቁት እጅግ ጨካኝ በሆነው መንግስት አንጻር የአንድነት አብነት በመሆናቸው ነው። በቬንላዊ የብረት ንግድ ከከበረ ቤተሰብ የሚ ወለዱ ማቻዶ በሙያቸው የኢንዱስትሪ መሀንዲሶች ናቸው። ማቻዶ ፖለቲካውን የተቀየጡት የቀድሞ የቬንዙላዊ ፕሬዚዳንት የሁጎ ባዥ ዦላታዊ መንግስት የአባታቸውን ሀብት በከፊል በመውረስ ነበር። ማቻዶ አምና ቬንዙላዊ ውስጥ በተደረገው ፕሬዝዳንታዊ ምርጫ ከፕሬዝዳንት ኒኮላስ ማድሮ ጋር ለመወዳደር ሞክረው ከተከለከሉ ወዲህ የሚኖሩት በድብቅ ስፍራ መሆኑም የሚታወቅ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር የዘንድሮ ሽልማት ለትራምፕ ባለመሰጠቱ ሸላሚውን ድርጅት ኮንኗል። የጋዛውን ጦርነት ጨምሮ ስምንት ጦርነቶችን አስቁሜ ሰላም አስፍኛለሁ የሚሉት ትራምፕ የኖቤል ሽልማት ለማግኘት ያላቸውን ጉጉት ደብቀው አያውቁም ነበር። የዋይት ሀውስ ቃል አቀባይ ስቴፋን ቸዩንግ የኖቤል ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል በማለት ወቅሰዋል።